የት ነው የተኛኸው? መሬት ላይ ነው የተኛኸው? ወይኔ ወይኔ፣ አላቅም ፋሚሊ፣ አላቅም ተመልከቱ እስኪ ተመልከቱ እስኪ ፋሚሊ፣ የምሬን ነው የምነግራቸው። አሁን እኮ ብሩኬ ምን ያክል ሀይሚን እንደሚወዳትና እንደሚያፈቅራት ነው። ይሄ ራሱ ይሄ የተኛበት ቦታ ራሱ ፋሚሊ፣ የምሬ ነው ፍቅሩን ይናገራል በቃ ምን ያላት ምን ያክል ፍቅር እንዳለው ይናገራል። በቃ መሬት ላይ ተኝቶ ነው እየጠበቃት ያለው፣ መሬት ላይ ተኝቶ በቃ የሆነ ነገር እንዳትሆንበት፣ የሆነ ነገር እንዳይደርስባት፣ ፋሚሊ ስንት ነገር አስቦ የምሬን እንደም ነግራችሁ፣ ማንንም ሰው ዝም ብሎ እንደዚህ አይነት ነገር አያደርግም፣ መሬት ላይ አይተኛም። ፋሚሊ የምሬን ነው መሬት ላይ ምንጣፍ ላይ ነው የተኛው ፋሚሊ፣ ሶፋ ላይ ራሱ አልተኛም። አሳዘነኝ የምር። ቆም ትብል። አሳዘነኝ እንዴ አሁን እንደዚህ በተኛበት በሰላም ሀገር ምን የሚሉት ነው? እኔ እኔ እኔ እኔ አንተ እንዴት በሰላም ትተኛለህ? እኔ ቁጭ ብዬ ነው። ሀሳብሽ እንደዛ ነው። ሌላ ነገር ነው ሀሳብሽ። እንዴት ጠነሰስ ነው ሀሳብሽ። ምንድን ነው ፋሚሊ? ልጆቹን እንዴት ነው ልጠነሰሻቸው አስበሻል? አሁን በዚህ ሰዓት ስንትና ስንት ህልም እያየ ነው። ከህልሞ አባነሽ አላቅም ፋሚሊ። እሻውን ምን ይሉታል? አይ ፍቅር ነው እሱማ፣ ምንም ሊባል አይችልም። ወይኔ ወንድ የሀይሚና የብሩኬ ፍቅር፣ የፍቅር ፕራንክ ጀምሯል። የፍቅሩ ፕራንክ ጀምሯል። እንግዲህ ያ ሁሉ ነገር ተረስቷል። ፋሚሊ እዚህ ላይ እንደተረሳ አቆጠሩት ሀይሚ እዛ የድሮ ፍቅረኛ ምናምን የሚባል ነገር ነገር በቃ ሰርዛለች ጨርሳለች። ከዛም ሰውዬ ጋር ያላት ነገር ጨርሳለች። ብሩጌን በተመሳሳይ ሁለቶችም ከጭንቅላታቸው ወጥቷል። ያስተሳሰብ ፋሚሊ አሁን እዚህ ላይ ፍቅር ብቻ ነው። ፍቅር ነው እያየን ያለ ነው ፋሚሊ የምሬ ነው። እንኳን ደስ አላችሁ። እኔ ደስ ብሎኛል። እንዴት ነው የሚወጣው? በዚህ ምሽት የት ሂድ። አንቺስ እንዲሁ ልውጣ ቢል ትፈቅጂለት አትፈቅጂለትም? አሁን ገባ ነው እዛኛው የምትሄጂው እኮ በዚህ ሰዓት። እሱ እንኳን ልውጣ ቢል እኮ አይወጣም። አትሰደውም እኮ ፋሚሊ፣ አትሰደውም እኮ ግን። ኢማጂን በቃ የሆነ ከሱ ጋር በቃ መጨቃጨቅ አማራት አማራት አማራት። ፋሚሊ መጨቃጨቅ ፍቅሮ አማራት። ናፈቃት። የበፊቱ ብሩክና ሀይሚ ናፈቋት። እንደዛ የሚጫወቱት እንደዛ እንትን የሚል በቃ ናፈቃት ፋ ምንም ማድረግ አይቻልም። ናፈቃት። ወይኔ ብሩኬ፣ ወይኔ አዝናለሁ። መጫዎች አድርግሃልች። እሺ ቀልድ ነው፣ ይህ ቀልድ ነው፣ ቀልድ ነው። የሌሊት ጨዋታ ይሉታል ይህን ፈረንጆች፣ የሌሊት ጨዋታ በዚህ ጨለማ እንደዚህ። እኔ አላቅም፣ እኔ አላምንም። ምን ያላምንም አሁን እዚህ ጋ በዚህ ጨለማ በዚህ ሌሊት በደደረቀ ሌሊት ልጣሉ ነው። አው ወደ ሌላ ነገር እንዳይሄድ እየፈራሁ ነው ፋሚሌ። እሺ፣ እርግጠኛ ነኝ የማሰበውን ነገር እያሰባችሁ ነው። እኔ አምሬ ምን ላድርገው ነው? በሌሊት እብድ ነሽ እንዲህ አንቺ ሰው አይተኝ ከዚህም በኋላ እኔን አንቺ እንደዚህ ነን ወይ ነው እያለ ያለ ማታ ማታ ትቀየር ያለሽ ያላቅም አሚሊ፣ ዛሬ ሊቃ የመጨረሻ እያፍታቱኝ ነው። ሁለቶችም የመጨረሻ እያዝነኝ ነው። አልገባችሁም? ብሩኬ ግራ ገብቶታል። በማታና በቀን ያለሽ ጸባይ እየተለያየ ነው ወይ እያለ ነው። እሺ ምን ፈልጋ እንደሆነ አላውቅም። በዚህ ጨለማ እንደዚህ እያደረገች ያለች አላልኩም። ምን ፈልጋ እንደሆነ ምን ማንም የሚያውቀው ነገር የለም። እሺ እሺ ብለናል፣ እኛም ተቀብለናል፣ አምነን ተቀብለናል። አንጠይቅም፣ እናያለን፣ አንፈርድም። ሰላም ሰላም። ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምን ቆያችሁ? ልኝ ልኙል ሰላም። እኔ አለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ይህን ቪዲዮ ለመስራት ቸኩዬ ነው የመጣሁት እዝን አብረን ያለን እስካሁን እየተመለከታችሁ ላይክ፣ እንዲሁም ሰብስክራይብ ካላርጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮ እናልፋለን። እኔ እሱ እንዲጠብቀኝ አልፈልግም። መሮት እንዲወጣ ነው የማደርገው ከዚህ ቤት። አሁን እኮ እዚህ ጋር ፋሚሊ ሀይሚ እያደረገች ያለችው ብሩኬ እውነትም ናፍቋታል ማለት ነው። እውነትም ብሩኬ ጋር ሰላም መሆን ፈልጋለች ማለት ነው። ፋሚሊ ይሄንን ነገር የምታደርገው ከሆነ የምትለውን ነገር የምታደርገው ከሆነ የምርም ሀይሚ ብሩክ ናፍቋታል ማለት ነው ነው። እስኪ ቆይ ሌላ አይነት ነገር ቆይ ቆይ ቆይ ቆይ። እሺ እሺ፣ ሌላ ምን ይባላል ፋሚሊ ምን ይባላል? ምንም ብቻ፣ አሁን ስለፈለግ እንዳይሰማኝ ካሜራ አስተካክል ደግሞ። ክፉም ሰው አይደለም ግን ፍቅሩ ስላለበት አንዳንድ ቦታ ፍቅሩ እኮ ነው ፍቅሮ እኮ ነው ክፉ የሚያደርጋት፣ ፋሚሊ እንዲህ በሰላም አልተኛ አትተኛ። ከተኛበት እንዲህ ይህሽ ምን የሚሉት ነው? ፍቅራችሁ ሲያገረሽ ፍቅራችሁ ሲያገረሽ፣ ካልሆነ መስጠቀር እንደዚህ ልታደርጉ አትችሉም። አሁን እኮ ብሩክና ሃይሚ ፍቅር እየሆኑ እንደሆነ ማወቅ አለባችሁ ፋሚሊ። በቃ በፊቱን ነገር እርሱትና ሃይሚና ብሩኬ ታርቀዋል። ሃይሚና ብሩኬ ሰላም ሆነዋል። ይህን ነገር ማወቅ አለባቸው። አለቀ ካላስ። ብሩኬ እዚህ ቤት ያደረቀነው ሁሉም ነገር ያለቀው ሁሉም ነገር ያለቀው ልጆችም አራት ልጆችም የተጠነሰሱት የመሬ ነው። ብሩኬ እዚህ ቤት ሲያድር ነው ነገሩ ሁሉ ያበቃው። ሀይሚና ብሩኬ ሰላም ናቸው። ፋሚሊ ከዚህ በኋላ ሳቅ ብቻ ነው፣ ፈታ ማለት ብቻ የሚጠበቅባቸው ፋሚሊዎች የት ነው የተኛው? መሬት ላይ ነው የተኛው። ወይኔ ወይኔ፣ አላቅም ፋሚሊ አላቅም። ተመልከቱ እስኪ ተመልከቱ እስኪ ፋሚሊ፣ የምሬን ነው የምነግራቸው። አሁን እኮ ብሩኬ ምን ያክል ሀይሚ እንደሚወዳትና እንደሚያፈቅራት ነው ይሄ፣ ራሱ ይሄ የተኛበት ቦታ ራሱ ፋሚሊ፣ የምሬን ነው ፍቅሩን ይናገራል በቃ ምን ያላት ምን ያክል ፍቅር እንዳለው ይናገራል። በቃ መሬት ላይ ተኝቶ ነው እየጠበቃት ያለ መሬት ላይ ተኝቶ በቃ የሆነ ነገር እንዳትሆንበት የሆነ ነገር እንዳይደርስባት ፋሚሊ ስንት ነገር አስቦ የምሬን ነው የምነግራችሁ። ማንም ሰው ዝም ብሎ እንደዚህ አይነት ነገር አያደርግም፣ መሬት ላይ አይተኛም። ፋሚሊ የምሬን ነው፣ መሬት ላይ ምንጣፍ ላይ ነው የተኛው ፋሚሊ። ሶፋ ላይ ራሱ አልተኛም። አሳዘነኝ። የምር ቆም ትብል፣ አሳዘነኝ። እንዴ አሁን እንደዚህ በተኛበት በሰላም ሀገር ምን የሚሉት ነው እ እኔ እኔ አንተ እንዴት በሰላም ትተኛለህ እኔ ቁጭ ብዬ ነው ሀሳብሽ እንደዛ ነው ሌላ ነገር ነው ሀሳብሽ እንዴት ጠነሰስ ነው ሀሳብሽ ምንድን ነው ፋሚሊ ልጆቹን እንዴት ነው ልጠነሰሻቸው አስበሻል አሁን በዚህ ሰዓት ስንትና ስንት ህልም እያየ ነው ከህልም አባነሽ አላቅም ፋሚሊ እሺ አሁን ምን ይሉታል አይ ፍቅር ነው እሱማ፣ ምንም ሊባል አይችልም። የእኛ ጠባቂ እንደዚህ ተኝቶ ነው አሁን፣ ይሄንን የሚጠብቀኝ አይተኛ፣ ይቁም ቁሞ ይደር። ሀሳብሽ እንደዛ ነው። ዘበኛ ራስ እኮ ይተኛል፣ አይደለም ብሩኬ። እንደ ተንጂ ተንጂ ሰው ሴኩሪቲ ካሜራ ነው እንደ ሀያ አራት ሰዓት የሚያገለግለው ሰው እኮ ነው። ይደክመዋል፣ ይተኛል በ እንደ ማለት በቃ እንትን ብለሽ ከሆነ ምናልባት አንቺ ጋር መጠን እንዲተኛ ፈልገሽ ካለ ሌላ ምንም ሊባል አይችልም። ፋሚሊ ም ሶሪ ም ሶሪ እኔ ሌላ ምንም ልላቸው አልችልም። ያስጠረጥራል፣ ያስጠረጥራል እኮ ፋሚሊ። ይህ ልጅ ተከተኛበት አስነስታ ምን ማለት ነው? ምን ማለት እንን አማርሽ እንዲ ምንድነው የአማርሽ ነገር ይለኛ እ ታውቂያለሽ እንዴት እንደሚጠብቅሽማ። ታውቂያለሽ ስንቱ ሰው ጋር እንደተጣላ። ስንቱ ሰው ጋር ይህ ልጅ እኮ ይህ ልጅ እኮ ፋሚሊ፣ ሰው ጋር እኮ ሽጉጥ መወጣጣት እኮ የቀረ ይህ ልጅ እኮ። የምሬን ነው ፋሚሊ። በቃ አባቱ ያስቀመጠውን መሳሪያ ውጥሳ አለመውጣቱን አትይ። ስንትና ስንት ቦክስ፣ ስንትና ስንት ትግል የተጋጠመ ልጅ ነው። ለአንቺ ዚ ወይኔ እንዴት ነው የሚወጣው? በዚህ ምሽት የት ሂድ? አንቺስ እንዴ፣ ልውጥ አቢል አትፈቅጂለት። አሁን ግባ ነው እዛኛው የምትሄደው እኮ በዚህ ሰዓት። እሱ እንኳን ልውጥ አቢል እኮ አይወጣም። አትሰደውም እኮ ፋሚሊ፣ አትሰደውም እኮ። ግን ኢማጅን በቃ የሆነ ከእሱ ጋር በቃ መጨቃጨቅ አማራት አማራት። አማራት ፋሚል በጨቃጨቅ ፍቅሮ አማራት። ናፍቃት። የበፊቱ ብሩክና ሀይሚ ናፈቋት። እንደዛ የሚጫወቱት እንደዛ እንትን የሚሉት በቃ ናፈቃት። ፋሚል ምንም ማድረግ አይቻልም። ናፈቃት። ወይኔ ብሩኬ፣ ወይኔ አዝናለሁ። መጫዎች አድርግሃለች። እሺ እዚህ ጅባክሽ ደግሞ ታኛለች ነው አበሳጭ አታበሳጭው ከዚህ በላይ ምን ታደርጊ? አታበሳጭው ብሩክን እንዲህ ከዚህ በላይ ምን ታደርጊ? አሁን እኮ መጫወቻን ያደርግሽው እኮ በእንቅልፍ ልቡ። ቢያንስ እንኳን የጀመረውን እንቅልፍ ቢጨርስበት ልጅ ምን አለበት? እንዲሁ መተኛ ዘይሽልም ስነ ስርዓት። በቃ ጀመረሽ፣ ያ የተንኮልሽ ጀመረሽ። ብሩኬ ሲተውሽ አሁን ሰላም ይቀድማል ብሎ ቢተውሽ አንቺ ደግሞ ሰላም ነሳሽ። በጣም ጎበዝ ብሩክ። ቀጣይ ደግሞ እናያለን። እና ያለን ፋሚሊ ጠብቆ፣ ነገ ከነገ ወዲያ ደግሞ ብሩኪ ጸድ የሆነ ነገር ጸድ ጣፋጭ የሆነ ፕራንክ ይዘውላችሁ ይመጣል። ፋሚሊ እጫወታለሁ። ለምን ስጫወት አያችሁም? ለምን ስጫወት አያችሁም? በሌሊቱ እውነትም ከእንቅልፍ ልብ አልነቃም። እንዲ በእንቅልፍ ልቡን ያለው ፋሚሊ ስጫወት አያችሁም እያለ ነው በጠራራ ሌሊት። በሚር ናይት ማለት እንደዚህ ማለት ይታያች። እንግዲህ እንቅልፍ ውስጥ ቢሆን ነው እንጂ ሌላ ምን ይባላል? እሺ የመላጣልሽ የመላጣልሽ የመላጣልሽ። ኧረ ተው ተው። አሁን ደግሞ ፋሚሊ ይታያች። የመጀመሪው ፍቅራቸውን እያየኝ ነው በቃ። እኔ እኮ ተናግሬ ነበረ ፋሚሊ፣ እዚህ በኋላት ይረሱታል፣ ጭራሽ ይረሱታል። በቃ ነገሩ ይረሳል። ከዚህ በኋላ ከዚህ በፊት የነበረው ነገር በሙሉ ቶታሊ ይረሳል። ፋሚ እንደዚህ አይነት ነገር እንደዚህ ፍቅራቸውን ለማሳየት የሚሞክር ከሆነ ሀይሚም ይኸው እየሞከረች ነው፣ ሀሳቧ ሌላም ቢሆንም ያው ሀሳቡ ትክክለኛው ግን ይሄ ነው። ፋሚ በቃ ብሩኬ ናፍቋታል፣ የበፊቱ ፍቅራቸውን አፍቋታል። ሶ ሰላም መሆን ትፈልጋለች ብሩክም ሰላም ሆን ይፈልጋል። ስለዚህ ነገ ከነገ ወዲያ ሰላሙኑ እናያቸዋለን። ፋሚሊ በቃ ከዚህ በላይ ምን የሚያስደስት ነገር አለ? ስንትና ስንት ነገር ሲባባሉ የነበሩ ሰዎች፣ የምሬ ነው። ስንትና ስንት ነገር ያ ሁሉ ነገር ስትነጋገሩት የነበረው ለዚህ ቀን ነው። በቃ እንዲህ ለምትሆኑት ነው። እንደዛ ስታወሩት ክፉ ደጋ ትነጋገሩ እያለ እኛም ስንትና ስንት ነገር ስንናገረው የነበረው እንደዚህ እንደምትሆኑ እንደምትታረቁ ሰላም እንደምትሆኑ ፍቅር እንደምትሆኑ ስለምናቅም በቃ እናንተ አስችሏችሁ ልትቆራረጡ እንደማትችሉ ስለምናቀር በቃ። ይሄ ነው እውነተው። ፋሚሊ ንገሯቸው ኮሜንት ላይ በቃ ከዚህ በኋላ ሰላማችሁን ፍቅራችሁን አሳዩን፣ እኛ የምንወደውን ፍቅራችሁን አሳዩን በሉ ይገብኛል ሆነ፣ አንድ ነገር አለ። ሀይሚ ለምንድን ነው እንደዚህ ግግ የሚያልሽቁ? ቆይ ምንድን ነው? እኔ አልገባኝም። ማስረጅን በደንብ እንደ ሌላ ነው እንዲህ ፍላጎትሽ። ኧረ ተይ፣ እንዲህ ልጁ ይተኛበት፣ በቀረፍ ይበልበት፣ እስኪ ጎኑን ያሳርፈው። ቀን እዛ ልጅ ጋ ይደባደባል፣ ማታ ደሞ አንቺ አላስተኛ ትይዋለሽ። እሺ፣ ቆይ ምን ምን ያደርግሽ ይሻ? ምንድን ነው እሺ? ንገሪው በስነ ስርዓት፣ የፈለግሽውን ነገር እንዲህ ሀይ ሀያ እነዚህ ልጆች ግን ከተጋቡ ከባድ ነው። እነዚህ ልጆች ከተጋቡ ከባድ ነው ፋሚሊ። እነዚህ ልጆች ሰላም ማድረግ ራሱ አላቅም። ለሊት እኮ አይተኙም ማለት እኮ ነው ፋሚሊ። እንዲህ ሲደባደቡ፣ እንዲህ ሲከራከሩ በቃ መደራቸው የእንቅልፍ ነው የእንቅልፍ ሰዓት የላቸውም እነዚህ ልጆች የእንቅልፍ ሰዓት ሊኖራቸው አይችልም። እን እንዴት ነው እሺ ማለት ዳር ከሆናችሁ በኋላ ሁለታችሁ እንዴት ነው? እሺ ነገሩን እንዴት ነው የምታሳልጡት የሚለው ነገር ግን አሁን ያሳስበናል። እኛም እንደ ያሳስበናል። አልገባም ስትልስ እራሱ ገባ ነው ብላችሁ እንዲህ ትችላለህ። ብሩክ አኩርተኛል። የእኔ አባት ትችላለህ፣ ትችላለህ። አሁን የት እንደምትተኛ እናያለን። እሺ ነይ ዘግቷት ቁጭ ፋሚሊ፣ ቦታ ተቀያየሩ። እሱ ከዛ ይተኛል፣ እሷ ከዚህ ትተኛለች። ይሄንን ነበር የፈለግሽው? እንደ ሀሳብ ግን፣ እንደ ሀሳብ ሁለታችሁም በቃ ይለፈኝ፣ ይለፈኝ። ትንጫለህ ብሩኬ፣ ብሩኬ አለው። እሄዳለሁ፣ እሄዳለሁ። ወዴት ነው? እሺ፣ እኔ የሆነ ነገር በሆነስ? ምንም አትሆኝም። እሄዳለሁ፣ ከብቼ እሄዳለሁ። ሂጂ፣ ወጣሽ፣ ሂጂ። አይ ይኸውላችሁ፣ ይሄ እኮ ነው አጠርፍ በአጉዳይ የሚባለው እኮ እንዳይን አይነት ሰው ነው እንዲ እሱን ሰላም እነሳለሁ ብላ እሱ አስወጣለሁ ብላ ራሷን አስወጥቷት ብጭ። በቃ ምንም ማድረግ አይቻልም። ፋሚሊ ሰው እንግዲህ የዛሬ ይመስል ነበር። በጣም ደስ ብሎኛል። በጣም እንጆይን ያደረኩበት። ፋሚሊ እርግጠኛ ነኝ እናንተም ፈታ እንዳላችሁበት ይህንን ቪዲዮ እየተመለከታችሁ እስካሁን ደስ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ነው ወንድማችሁ ማድረግ ትችላላችሁ። የዛሬው ቪዲዮ የመሰለ ነበር። በቀጣይ እስካገኛችሁ ባይ